በጣም ሰፊ ርዕስ ነው። በስፋት ሌላም ጉዳይ እንመጣበት እንችላለን። ኢንጂነር ይልቃል ጌትነት ሰሞኑ ያደረገውን ቃለ መጠይቅ ሰምቻለሁ። እውነት ለመናገር አስደንጋጭ ጭምር ነው። በዜግነት ፖለቲካ ውስጥ የነበረ አንድ ሰው ወደ አማራ ብሔርተኝነትም ገና በቅርቡ እየተሳበ እየገባ ያለ አንድ ሰው በዚህ ደረጃ ጭልጥ ብሎ እንደ ወያኔና እንደ ኦነግ የተገንጣይ ብሔርተኝነትን ሲያራምድ ማየት ለአማራ በጣም በጣም አክሳሪ ነው። እውነት ለመናገር ተስፋ አደርገው ይህንን አስተሳሰብ ብዙሃኑ የአማራ ብሔርተኛ ታገኝ፣ በጠቅላላ ፋኖ የሚሆን ከፋኖ ውጭ ያለው በሰላማዊ ትግል በሚዲያ በምን በአድቮኬሲ የሚታገለው አይገዛውም ብዬ ተስፋ አድርጋለሁ። ብዙሃኑ የሚገዛው ቢሆን ግን ይሄ በጣም አውዳሚ ሀሳብ ነው። ወያኔ ሀያ ሰባት ዓመት ሙሉ ሞክሮት ያልተሳካለት ለአማራ እንደዚህ አይነቱን አስተሳሰብ መስጠትን ነበረ። አማራን ብሔርተኛ ለማድረግ ነበር። ከኢህዴን ወደ ብአዴንነት የቀየረው አማራን ብሔርተኛ ለማድረግ ነበር። ብአዴንን ከስር ከስር እየኮተኮተ ምን እያለ ክልል ከልሎ የሰጠን አማራን ብሔርተኛ ማለትም፣ እንደዚህ ተገንጣይ ብሔርተኛ ለማድረግ ነበር። ይሄ ነው ክልላችሁ ብሎ ጎጃም፣ ጎንደር፣ ወሎ፣ ቤት አማራ፣ ሸዋ ይሄ ነው ክልላችሁ፣ ከዚህ ውጪ አማራ አይደላችሁም። ከዚህ ውጪ ያለው ሌላ ነው። እናንተ አይደለም አዲስ አበባ እናንተ አይደለችም ሐረር እናንተ አይደለም ድሬዳዋ እናንተ አይደለም እዛ ይርጋለም ሄዳችሁ ከተማ አልመሰረታችሁም። ሌላው አካባቢ ሄዳችሁ ከተማ አልመሰረታችሁም። ሀገር አላቀናችሁም። ሀገር አልመሰረታችሁም። የእናንተ ሀገር የናንተ መድረሻ መነሻም ይቺ አማራ ክልል ብዬ ካርታውጥቼ ከልዬ የሰጠኋችሁ መሬት ብቻ ነች። ይህንን ብቻ ቀንቅኑ፣ አስተሳሰባችሁ ከዚህ ውጭ መውጣት የለበትም ብሎ ነው ወያኔ ክልል የከለለልን። ይሄ ቢጫ ጨርቅ ምን አምጥቶ? ይሄ ነው ሰንደቅ ዓላማችሁ ያለን፣ ይህን አረንጓዴ ቢጫ ቀይ ሰንደቅ ዓላማችንን እንድንረሳው ነበረ እንድንረሳው ነበረ። ይሄ እናንተ አይደለም የእናንተ ቢጫ ጨርቅ፣ የራሴ ለትግራይ እየሰጠሁትን ትንሽ ገልብጬ ለእናንተ ሰጥቻችኋለሁ። ይሄ ነው ሰንደቅ ዓላማችሁ፣ ይሄ ነው አውለብልቡ። ከዚህ ውጭ ያለው እናንተ አይደለም አድዋ ይዘውት የዘመቱት የነጻነት የድል ምናምን ሰንደቅ ዓላማ የሚባል ብሎ ነገር የለም። ይሄ ነው ሰንደቅ ዓላማችሁ ብሎ ነበር የሰጠን። የምን የዜግነት ክብር ነው የምታወሩት? መዝሙራችሁ ብሔራዊ መዝሙራችሁ የታታሪ ህዝቦች የታሪክ ማህደር ምን ምን ከሌሎች ብሔሮች ጋር ተከባብረን ተዋደን ገለመን የቅብጥስ እያለ የመሄድ የአማራ ብሔራዊ መዝሙር ነው ይሄን ነው መዘመር ያለባችሁ እያለ በትምህርት ቤት ሲያዘምረን በትምህርት ቤት ሰንደቅ ዓላማችሁ ነው እያለ ሲያሰቅለን የቆየው ጨርቅ ያ ነበረ። አሁን የኢንጂነር ይልቃል ጌትነት አመለካከት ውስጥ ጭንቅላት ውስጥ ያለው ያስሪት ነው። ይሄ በጣም በጣም በጣም አደገኛ የሆነ አስተሳሰብ ነው። በጣም አደገኛ የሆነ አስተሳሰብ ነው። አማራን 27 ዓመት ሙሉ ወያኔ ሞክሮ ሞክሮ ያልጫነበትን አስተሳሰብ ነው አሁን ለመጫን በልጆቹ ለመጫን እየተሞከረ ያለው እና ይህ በጣም አደገኛ አደገኛ አስተሳሰብ ነው። የአማራ ብሔርተኝነት ዲፋይን የሚደረገው በመላው አማራ ህዝብ ድርጅት ማአሃድ ዴፊኒሽን መሰረት ነው። ማአሃድ ላይ እነ ፕሮፌሰር አስራት ወልደየስ ዲፋይን ሲያደርጉት አማራን አማራው የትም ቦታ መገደል መጨፍጨፍ የለበትም። አማራው ከሌሎቹ ኢትዮጵያውያን ጋር ተባብሮ ሀገር የገነባ ሀገር መስራች ህዝብ ነው። ስለዚህ ሀገር መስራች ህዝብ ደግሞ የትም ቦታ ተንቀሳቅሶ መኖር ይችላል፣ መዳረሻው ኢትዮጵያ ነች የሚል ነው። የመላው አማራ ህዝብ ድርጅት ብለውን ቢመሰርትም ግን መዳረሻቸው የኢትዮጵያ አንድነት ነች። ሂዶ ሂዶ አይ ሶማሌው የራሱ ሀገር መሆን አይፈልግም ወይ? ትግሬው የራሱ ሀገር መሆን አይፈልግም ወይ? ኦሮሞ አይፈልግም ወይ? እኛ ስታዲያምን እንጠብቃለን ምን የሚል አስተሳሰብ አይደለም የአስራት ወልደየስ አስተሳሰብ። ከዛ አስተሳሰብ የአማራ ብሔርተኝነት መውጣት የለበትም ብዬ አስባለሁ። እና ይሄ በጣም አደገኛ የሆነ ጎጂ አስተሳሰብ ነው እና አማራ ብሔርተኝነት በዛ መልኩ ዲፋይን እየተደረገ የሚሄድ ከሆነ መጨረሻው እንደ ኦነግ እንደ ወያኔ ብሔርተኝነት እንደ ኦብነግ ብሔርተኝነት የተገንጠ ብሔርተኝነት ነው የሚሆነው። ይሄ ደግሞ የሉዘር ብሔርተኝነት ነው የሚሆነው። ማለትም የት ነው የምንገነጠለው? ሌላው ሀገር የማንሆንና ነው። ይሄ አማራ ክልል ምናምን ብለው የሰጡን በረት ይዘን የምንገነጠለው ሌላው የማንሆንና ነው። ሌላው የኢትዮጵያ ክፍል የማንሆንና ነው። በየቦታው አማራ ያልሰራው ከተማ የት ነው ያለው በየቦታው አማራ ያላቀነው ነው የኢትዮጵያ ክፍሌት ነው ያለው። እና ያን ለማንስቶ ነው አማራ የሚገለጥለው። እና ይሄ በደንብ መታሰብ ያለበት ጉዳይ ነው፣ ግን ሰፊ ጽንሰ ሀሳብ ነው ወደፊት። ዋናው ነገር የአደገኝነቱ ብቻ ሳይሆን እነማን ናቸው እየተናገሩ ያሉ፣ የትኞቹ ሚዲያዎች ናቸው ይህን እያቀነቀኑ ያሉ፣ ለምንስ በዚህ ሰዓት ይሄ ነገር መቀንቀን ተፈለገ የሚለውም መነሳት ያለበት ይመስለኛል ጌጥዬ። ምክንያቱም ጊዜውን ወቅቱን አሁን ላይ ለምን? ምክንያቱም ተደጋጋሚ ተደጋጋሚ አይተ እንደሆነ በቃ አማራ የሚለው ግዙፍ ስምን አሳንሶ ወደ ጥቃቅንና አነስተኛ ለመውሰድ የተፈለገበት ነገር ነበረ። ያ ብዙም አላስኬድም ሲል የተሞከሩ በጣም ብዙ ሙከራዎች ነበሩ። አማራውን ከኢትዮጵያዊነቱ መነጠል፣ አማራውን ስነልቦናውን ወደ ሌላ ማረግ የአማራ ስነ የትም ቦታ ጠይቀው፣ አማራውን የትኛውም ታጋይ በለው፣ የትኛውም አማራ በለው ስጠይቀው ኢትዮጵያ የምትለው የሚለው ስምና ሰንደቅ ዓላማዋን ካፉ ላይ አጣጣው፣ ይሄንን ሰብናውን ይህንን ታሪኩን ለመንጠቅ የሚካሄደው እርምጃ እንዳለ ሆኖ፣ አሁን ደግሞ እነ ይልቃል ብቅ ብቅ ብለው በዚህ ደረጃ አደገኛ አጀንዳ ይዘው ሲመጡ እውነትህ፣ አጀንዳ የማን ነው? እነ ይልቃል ሰተት ብለው በቦሌ ወጥተው አሜሪካው ሲመጡ ምን ነበር የተሰጣቸው አጀንዳ? ከነማንስ ጋር ነው የቆመው? እነማን ናቸው ስከፋዮቻቸው? እነማንስ ማንስ ናቸው አዛዦቻቸው? የእነማንስ ማንስ አንደበት ነው ይዘው ሊደግሙን የፈለጉት የሚለውን እሱንስ ማየት አያስፈልግም? አደገኝነቱ እንዳለ ሆኖ የአማራን ስነ ልቦና ማያውቁ የአማራ ነፃ አውጪዎች፣ የአማራ ታጋዮች የሚባሉት እንዲህ አይነቶች ናቸው። ትናንትናም ችግር በመፍጠር መነጣጠልም በመፍጠር በፋኖ ኃይለች ሊሆንች ቅንጥጣቢ በመወርወር አሳባቸው አንድ እንዳይሆን በማድረግ ሁሉም እኮ አለ፣ ሁሉም ተነስቷል። ያርሳ ያርሳቸው አሁን ደግሞ እዚህ ላይ ሲደርስ ለምን